የኢሚግሬሽንና ዜግነት አገልግሎት ባለፉት ሶስት ወራት ከ10 ቢሊዮን ብር በላይ ገቢ ማግኘቱን ተከትሎ በተቋሙ ተልዕኮ ላይ ከፓርላማ ጥያቄ ቀረበበት። በተቋሙ ላይ ጥያቄ የተነሳበት አገልግሎቱ የሶስት ወራት የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ዛሬ ከሰዓት በፊት ባቀረበበት ወቅት ነው። የተቋሙን የሶስት ወራት የስራ ክንውን ሪፖርት በንባብ ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ባለፉት ሶስት ወራት ከ54 በላይ የሚሆኑ ዜጎች የፓስፖርት አገልግሎት አግኝተዋል ብለዋል። ከዚህም ውስጥ ለ373 ሺ በላይ ዜጎች መደበኛ፣ ከ136 ሺ በላይ ለሚሆኑት አስቸኳይ፣ ከ14 ሺ በላይ ኢ-ፓስፖርት እንዲሁም ከ20 ሺ በላይ ለሚሆኑት ደግሞ በቆንጽላ በኩል አጠቃላይ ከ545 ሺ በላይ ዜጎች አገልግሎት ተሰጥቷል ሲሉ ዲሬክተሯ ተናግሯል። በሩብ ዓመቱ ለመስጠት ታስቦ የነበረው ፓስፖርት መጠን ከ780 ሺ በላይ እንደነበርም ተጠቅሷል። የኢሚግሬሽንና ዜግነት አገልግሎት ባለፉት ሶስት ወራት ከሰጠው አገልግሎት 11 ቢሊዮን ብር ለመሰብሰብ አቀደው 10.5 ቢሊዮን ብር እንደሰበሰበና ይህም የእቅዱን 96 በመቶ እንደሆነ ተናግሯል በዚህ ዓመት 60 ቢሊዮን ብር ለመሰብሰብ እቅድ ይዘን እንደነበረ ይታወቃል በሩብ ዓመቱም እንደዚሁ ወደ 11 ቢሊዮን ሀብት ለማሰባሰብ ታሳቢ ተደርጎ እቅድ ተይዞ እንደነበረም ይታወቃል ስለዚህ በዚህ ሁኔታ እንግዲህ ታቀደው ወደ 10 ቢሊዮን በላይ ገንዘብ የተሰበሰበ መሆኑን መግለጽ ነው። ይህም ቅዱ አኳያ በሚታይበት ጊዜ 96 ፐርሰንት የተፈጸመ ነው ማለት የሪፖርቱን ማብቃት ተከትሎ ጥያቄ የጠየቁት አቶ ሳዲቅ አደም የተባሉ የምክር ቤት አባል የተቋሙን የቁጥጥር አቅም ማደግ አድንቀው በሩብ ዓመት የተሰጠው የፓስፖርት አገልግሎትም የተሻለ እንደሆነ ተናግረዋል አቶ ሳዲቅ ነገር ግን ተቋሙ ከተሰጠው ኃላፊነት አንጻር ወደ ገቢ መሰብሰብ አላመዘነም ወይ ሲሉ ጠይቀዋል በሩብ ዓመቱ ወደ 11 ቢሊዮን ብር ለመሰብሰብ የኢሚግሬሽንና ዜግነት አገልግሎት ማቀዱን ያስታወሱት የምክር ቤት አባሉ የአገልግሎቱ ተቀዳሚ ግብ ገቢ መሰብሰብ ነው ወይ ሲሉ ጠይቀዋል ነገር ግን ከተሰጠው ኃላፊነት አንጻር ለምሳሌ በማሻሻው በማሻሻ አዋጅ የተሰጡ ስልጣኖች አሉ፣ ኃላፊነቶች አሉ። ከዚህ አንጻር ምናልባት ወደ ገቢ አላመዘነም ወይ ወደ ገቢ መሰብሰብ አላመዘነም ወይ ተቋሙ? ምክንያቱም በሩብ ዓመቱ ራሱ ወደ አስራ አንድ ቢሊዮን ለመሰብሰብ ነው ኢሚግሬሽን እና ዜግነት አገልግሎት ፕራይም ኦብጀክቲቭ ገቢ መሰብሰብ ነው ወይስ አገልግሎት ተደራሽ የማድረግ እና አገልግሎት ማክሲማይዝ የማድረግ ነው? የሚል የሆነ ጥያቄ የፈጠረብኝ ነገር አለ እና ይሄ ትንሽ አገልግሎቱ ገቢ ላይ ትኩረቱን አድርጓል በሚል ለተነሳላቸው ጥያቄ ምላሽ የሰጡት ወይዘሮ ሰላማዊት ዳዊት የሚሰጡት አገልግሎት ስለሆነ በዚህም ብዙ ገንዘብ እንደሚሰበሰብ ተናግረዋል። የተቋሙ ባህሪ አገልግሎት መስጠት ነው፣ በዚህም በተለይ የውጭ አገር ሰዎች ሲመጡ ቪዛ እንሰጣለን፣ ይህ አገልግሎት ደግሞ በየትኛውም ዓለም በገንዘብ የተተመነ ነው ሲሉ አስረድተዋል። ገቢን በአግባቡ መሰብሰብና ወደ ብሔራዊ ቋት ማስገባት ካልቻለን የተቋሙን አቅም ማሳደግ እንችላለን ማለት አንችልም ብለዋል ወይዘሮ ሰላማዊት ዳዊት። የተቋሙ ገቢ ባደገ ቁጥር ለራሱም የሚጠቀመው ከሚሰበስበው ስለሆነ ሁሌ የሚለምን ተቋም መሆን የለበትም፣ ምክንያቱ ደግሞ ቴክኖሎጂ በጊዜው ስለሚቀያየር ራሱን ማሻሻል እንዳለበት ዳይሬክተሯ ጠቁመዋል። በመንግስት ስም አገልግሎቱ ገቢ እንደሚሰበስብ የተናገሩት ወይዘሮ ሰላማዊት ዳዊት እኛ ያደረግነው ነው የቀድሞውን ወይንም የነበረውን ገቢ በአግባቡ መሰብሰብ ነው ብለዋል። ሰዎች ብዙ ጊዜ ገቢ የሚሰበስበው ከፓስፖርት ይመስላቸዋል እሱ ግን ስህተት ከገቢው ትልቁን ድርሻ የሚይዘው ግን ከቪዛና ተያያዥ አገልግሎቶች ከቪዛ እና ተያያዥ አገልግሎቶች መሆናቸውን ተናግረዋል። ፕሮፐርሊ ያለመስራት አሰራሩ የአሰራር ችግርም የህግም ክፍተት ስለነበረ አንደኛ ስንነሳ የተነሳ ነው። ህጉን በማስተካከል አሰራሮችን በማበጀ ቁጥጥር ካፓሲቲ ከፍ በማድረግ ነው። ስለዚህ ያንን በማድረጋችን ምክንያት ያ አስፈላጊ ስለነበረ ፕላኑ ላይ ሲጀመር ሪፎርሙ ላይ ያሻሻል ነው ሪፎርሙ ላይ አንዱ ካፓሲቲያችንን የምንጨምረው ገቢ በአግባቡ በማሰባሰብ ነው የሚል ሰው እሱ ማሻሻያን ኢምፕልመንት ስናደርግ፣ ህግ አስተካክለናል፣ አሰራር ዘርግተናል፣ የቁጥጥር መካኒዝማችን በጣም ከፍ ብሏል። ስለዚህ በተቻለ መጠን ሰው ኪስ የሚገባ ነገር ለአገልግሎት